ምዕራፍ ሶስት ከ ቁጥር አንድ ጀምረን በክርስቶስ ኢየሱስ ስም እስከ ስድስት እናነባለን። እነሆ መልእክተኛዬን እልካለሁ፣ መንገድንም በፊቴ ያስተካክላል። እናንተም የምትፈልጉት ጌታ በድንገት ወደ መቅደሱ ይመጣል፣ የምትወዱትም የቃል ኪዳን መልእክተኛ፣ እነሆ ይመጣል፣ ይላል የሰራዊት ጌታ እግዚአብሔር። ነገር ግን እርሱ እንደ አንጥረኛ እሳትና እንደ አጣቢ ሳሙና ነውና የሚመጣበትን ቀን መታገስ የሚችል ማን ነው? እርሱስ በተገለጠ ጊዜ የሚቆም ማን ነው? እርሱም ብርን እንደሚያነጥርና እንደሚያጠራ ሰው ይቀመጣል፣ የሌዊንም ልጆች ያጠራል፣ እንደ ወርቅና እንደ ብርም ያነጥራቸዋል። እነርሱም ለእግዚአብሔር በጽድቅ ቁርባንን የሚያቀርቡ ይሆናሉ። እግዚአብሔርም እንደ ድሮ ዘመንና እንደ ቀደሙት ዓመታት በይሁዳና በኢየሩሳሌም ቁርባን ደስ ይለዋል። ለፍርድ ወደ እናንተ ቀርባለሁ። በመተተኛውና በአመንዘሮች በሐሰትም በሚመሉ የምንደኛውንም ደሞዝ በሚከለክሉ መበለቲቱንም ድሃ አደጉን በሚያስጨንቁ የምጻተኛውንም ፍርድ በሚያጣምሙ እኔ እኔን በማይፈሩ ላይ ፈጣን ምስክር ሆንባቸው ይላል የሰራዊት ጌታ እግዚአብሔር። እኔ እግዚአብሔር አልለወጥም። እናንተ ያዕቆብ ልጆች ሆይ ስለዚህ የጠፋችሁ አይደላችሁም። እኔ እግዚአብሔር አልለወጥም። እናንተ ያዕቆብ ልጆች ሆይ ስለዚህ የጠፋችሁ አይደላችሁም። ቅዱስ አባት ሆይ ቃልህን ባርክልን፣ አንተ ብቻ ተናገረን። በኢየሱስ ስም አሜን። ሚልኪያስን በአጠቃላይ ሄዳችሁ ስትመለከቱ ሚልኪያስ አዲስ ኪዳን ከመምጣቱ በፊት ከአራት መቶ ሀምሳ ከአምስት መቶ ዓመት በፊት የተጻፈ እንደሆነ ይታሰባል። በዚህ ክፍል መልኪያስ በተጻፈበት የመጨረሻው የብሉይ ኪዳን ነቢይ እንደሆነ ነው የሚታሰበው። በሚልኪያስ የተጻፈው በተጻፈበት ዘመን እስራኤላውያን ተስፋ የቆረጡበት እግዚአብሔር ትቶናል ብለው በሚያስቡበት ጊዜ የእግዚአብሔር ፍቅር ግራ በተጋቡበት ጊዜ እግዚአብሔር ወዳችኋለሁ እንኳን ቢላቸው ለምን ወደድከን ብለው በሚጠይቁበት በእግዚአብሔር ፍቅር ግራ በተጋቡበት ዘመን የተጻፈ ነው። ካህኑ እንደሚገባ እግዚአብሔርን በማያገለግልበት ነቢዩም እንደሚገባ የእግዚአብሔርን ድምፅ በማያመጣበት ዘመን ሴት ለባሏ ታማኝ የማትሆንበት ባል ለሚስቱ ታማኝ የማይሆንበት ዘመን ነው። በዚህ ዘመን የተጻፈ ነው። ስለዚህ እግዚአብሔርን በቃላቸው የሚያታክቱበት ዘመን ደግሞም አታክታቸዋል ተብለው በሚጠይቁበት በምን አታከተን ብለው የሚጠይቁ ስለዚህ በእግዚአብሔር ዘንድ ክፉ አድራጊዎች ተብለው በሚቆጠሩበት ዘመን የተጻፈ ነው ሚልኪያስ ስለዚህ ቁጥር ምዕራፍ ሶስት ላይ የሚናገረው ምንድ ነው? እነሆ መልእክተኛዬን ልካለሁ መንገድንም ምን ያደረጋል? ያስተካክላል ይላል። ክብር ለኢየሱስ ይሁን። አሁን ከቁጥር አንድ ጀምሬ አነበብኩላችሁ እንጂ እኔ ማየት የምፈልገው ቁጥር ስድስት ነው። እኔ እግዚአብሔር አልለወጥም፣ እናንተም የያዕቆብ ልጆች ሆይ ስለዚህ የጠፋችሁ አይደላችሁም ይላል። ክብር ለኢየሱስ ይሁን። እና እኔ ዛሬ ማውራት የምፈልገው እግዚአብሔር ስለማይለወጥ ነው ምናወር። ክብር ለኢየሱስ ይሁን። እግዚአብሔር ለያዕቆብ እኔ አልለወጥም፣ እነሱ የሚኖሩበት ሁኔታ በእንደዛ አይነት ሁኔታ ቢሆንም እግዚአብሔር ግን እንደማይለወጥ ይነግራቸዋል። ክብር ለኢየሱስ ይሁን። በነገራችን ላይ በዘንበየ ዘመናቱ ብትመለከቱ ሰዎች ይለወጣሉ፣ ሁኔታዎች ይለወጣል ጊዜ ይለወጣል። የምታምኑት የምትደገፉበት ተለውጦ ታገኙታላችሁ። አስቸጋሪ በሆነ ጊዜ ማንም ከእናንተ ጋር አይቆምም። ፈተና በመጣ ጊዜ ማንም እናንተን ሊፈልጋችሁ አይመጣም። ከፈተናችሁ ጋር ሊካፈል የሚችል ምናልባት አንድ ሰው ልታገኙ ትችላላችሁ። እሱም ምናልባት ነው። ግን በምንም ሁኔታ ቢሆን እግዚአብሔር ግን አይለወጥም። ክብር ለኢየሱስ ይሁን። በዘመናት መካከል እግዚአብሔር አይለወጥም። ልትደክም ትችላለህ። አቅም ልታጣ ትችላለህ። ጉልበት ላይኖርህ ይችላል። እርሱን የመከተል አቅምም ብታጣ የሰማይ አምላክ እግዚአብሔር ግን አይለወጥም። እግዚአብሔር አይለወጥም ስንላችሁ፣ እግዚአብሔር አይለወጥም። በባህሪ አይለወጥም፣ በማንነቱ አይለወጥም። እግዚአብሔር በፕሮግራሙ ራሱ አይለወጥም። እናንተም በመጽራቱ እግዚአብሔር አይለወጥም። እግዚአብሔር እናንተም በመውደዱ እግዚአብሔር አይለወጥም። በነገር ሁሉ የማይለወጥ እግዚአብሔር ነው። ክብር ለኢየሱስ ይሁን። ስለዚህ ለያዕቆብ ልጆች እንደዚህ ይላቸዋል፣ እናንተ የያዕቆብ ልጆች አልጠፋችሁም ይላቸዋል። ለምን? እግዚአብሔር ስለማይለወጥ ያዕቆብ ልጆች በእግዚአብሔር እጅ ናቸው። ክብር ለኢየሱስ ይሁን። የያዕቆብ ልጆች የኪዳን ህዝቦች ናቸው፣ ነገር ግን በእግዚአብሔር የያዛቸው በእግዚአብሔር እጅ ውስጥ ያሉ ናቸው። በእግዚአብሔር እጅ ላይ ያለ በኢየሱስ አይጠፋም። ከበለ ኢየሱስ ሲሆን እና አልለወጥም ሲል እናንተ በእጄ ናችሁ ማንም በምንም ሁኔታ ልለወጥባችሁ አልችልም ማለት ነው። ክብር ለኢየሱስ ይሁን። እግዚአብሔር አይለወጥም ወገኖች ጨም ቀን ቀን ቢጨልምባችሁ፣ ነገር ቢግራ ቢያጋባችሁ፣ እግዚአብሔር በማለዳ የጠራችሁ እግዚአብሔር በማለዳ እግዚአብሔር የፈለጋችሁ እግዚአብሔር ገና በእናቶቻችሁ ማህፀን እያላችሁ የመረጣችሁ እግዚአብሔር ተለውጦ ፊቱን አያዞርባችሁም፤ ምክንያቱም እግዚአብሔር የሚለወጥ አምላክ ስላልሆነ። የጌታ ስም የተባረከ ይሁን። ታሪክ ይነግረናል። በየትኛውም መጽሐፍ ቅዱሳችንን ዞር ብለን ብንመለከት ያልተለወጠባቸው ሰዎች ያልተለወጠ፣ እነሱ ተለውጠው ያሉ እግዚአብሔር ያልተለወጠባቸው ሰዎች እንዳሉ ይነግረናል። ለምሳሌ ያህል አብርሃም ተመልከቱት። አብርሃም ተስፋው በዘገየ ጊዜ እግዚአብሔር እሰጥሃለሁ ያለው ልጅ በዘገየ ጊዜ ሳራም ጠብቃ ልቧ በወደቀበት ጊዜ ወደ አጋር እንዲገባና ከአጋር እንዲወልድ መንገድን ከፈተችለት። እሱም ወደ አጋር ገባና እስማኤል የሚባል ሰው ወለደ። እስማኤል ካደገ በኋላ እግዚአብሔር መጣና እንደዚህ አለ፣ አብርሃም አብርሃም ሆይ እኔ ኤልሻዳይ ነኝ እና በፊቴ የተመላለስ አለው። ክብር ለኢየሱስ ይሁን። የማይለወጥ እግዚአብሔር ፊቱን ያላዞረ አኩርፎ ያልቀረ እግዚአብሔር ክብር ለኢየሱስ ይሁን። እኔ ጠብቀኝ ብዬው መጠበቅ አልቻለም ብሎ ፊቱን አልለወጠበትም። ጠብቀኝ ብዬ ወደ ሌላ ቦታ ላይ ገብቶ የማይሆን ነገር አደረገ ብሎ እግዚአብሔር አላኮረፈም። ከስንት ጊዜ በኋላ መጣና እንደዚህ አለ አብርሃም፣ አብርሃም እኔ ኤልሻዳይ ነኝና በፊቴ ተመላለስ እችላለሁ። አሁንም በደከመ ጉልበት አቅም በሌለህ ጊዜ እኔ እችላለሁ። በፊቴ ተመላለስ አለው። ለምን? እግዚአብሔር ስለማይለወጥ አሜን ትላላችሁ። ወገኖቼ ጠብቃችሁ ጠብቃችሁ አቅም ያጣችሁ ወንድሞቼና እህቶቼ ብትኖሩ፣ እግዚአብሔርን ጠብቀነው ጠብቀነው ልክ እንደ አብርሃም የራሳችን መንገድ ጀምረናል ብላችሁ ለምትሉ ሰዎች አንድ ነገር አለኝ፣ የምስራች አለኝ። እግዚአብሔር ዛሬም አይለወጥም። እግዚአብሔር አጀንዳውን አይለውጥም። እግዚአብሔር ሐሳቡን አይለውጥም። እግዚአብሔር እናንተን በመናገሩ አይጸጸትም። ለምን ተናገርኩኝ? ለምን ኪዳን ገባሁላቸው? ለምን መረጥኳቸው? ለምን ይህንንና ያንን አደርግላችኋለሁ ብዬ ቃል ኪዳን ገባሁላችሁ ብሎ አይተውም። እግዚአብሔር አይለወጥም። በአመሻሽ እንኳን መጥቶ ያሳርፈሃል። አመሻሽ ላይ መጥቶ ኪዳኑን ይፈጽማል። እግዚአብሔር እንደ ሰው አይደለም፣ አይለወጥም። ሰው ሊለወጥብህ ይችላል። ያመንከው ሰው ሊከዳይ ይችላል። የተደገፍከው ሰው ሊንሸራተትብህ ይችላል። የማይለወጥ እግዚአብሔር ግን ካንተ ጋራ ይቆማል። ሃሌሉያ! የእግዚአብሔር ስም የተመሰገነ ይሁን። ወንድሞቼ እግዚአብሔር ቢለወጥብን ኖሮ እኮ መኖር አንችልም ነበር። እግዚአብሔር እንደ ሰው የሚለወጥ ቢሆን እንደ ሰው ፊቱን የሚያጠቁር ቢሆን እንደ ሰው ፊቱን የሚያዞርብ ቢሆን ነገር እንደ ጊዜ የሚከዳ ቢሆን እግዚአብሔር ማናችንም በእግዚአብሔር ቤት አይደለም፣ በምድር ላይ መኖር አንችልም ነበር። የማይለወጥ እግዚአብሔር ስንደክም እየደገፈን፣ ስንወድቅ እያነሳን፣ የጠፋን ስንመስለን እየመለሰን እስከ ዛሬ ካኖረን ነገ ደግሞ እግዚአብሔር ወደ አሰበው ቦታ ይደርሳል። እግዚአብሔር አይለወጥ። በኪዳኑ እግዚአብሔር አይለወጥ። በባህሪው እግዚአብሔር አይለወጥም። እግዚአብሔር ለያዕቆብ እንደተናገረ እንዲሁ አደረገ ይላል። ክብር ለኢየሱስ ይሁን። በጣም የሚያስገርማችሁ ያዕቆብ ተለዋዋሽ ሰው ነው። ያዕቆብ አይመችም። ያዕቆብ ወንድሙን ለማታለት ችግር የለበትም። ያዕቆብ በረከትን ለማግኘት የፈለገውን ነገር ያደርጋል። ዳገት ይወጣል፣ ቁልቁለት ይወርዳል። ያዕቆብ የሚጨበስ ሰው አይደለም። ነገር ግን በዛ በተኛበት ቦታ ላይ እኔ የአባት አብርሃም የይስሐቅ አምላክ እግዚአብሔር ነኝ ያለው እግዚአብሔር በሄደበት ቦታ ላይ ሳይለወጥ፣ ላባ ደሞዙን ሲቀያየርበት እግዚአብሔር አልተለወጠም። አሜን ትላላችሁ። ነገሮ ሲቀያየሩ፣ ፊት ሲቀየርበት እግዚአብሔር አልተለወጠም። የማይለወጥ እግዚአብሔር መጣና እንደዚህ ያለው እኔ የቤቴል አምላክ ነኝ አለ። አሜን ትላላችሁ። ያኔ የኪዳን አምላክ በሎዛ ተኝቶ ኪዳን የገባለት ቤቴል አድርጎ ድንጋይን በተከለበት ቦታ ላይ ያኔ በዛ ስም የጠራው አምላክ መጣና እኔ የቤቴል አምላክ ነኝ ወደ ቤቴል ውጥ አለው። ክብር ለኢየሱስ ይሁን። ለምን ላባ ፊቱን ለውጦበታል፣ ደሞዙን ለዋውጦበታል፣ ነገር ተበላሽቷል፣ አስቸጋሪ ጊዜ ሆነዋል። የማይለወጥ እግዚአብሔር ግን መጣና በቃ አለ። ክብር ለኢየሱስ ይሁን። ዛሬም እነግራችኋለሁ የማይለወጠው እግዚአብሔር ይመጣል። የሰው ፊት ተለውጦብህ ከሆነ የማይለወጥ እግዚአብሔር ይመጣና ያሳርፍሃል። የእግዚአብሔር ስም የተመሰገነ ይሁን። ነገር አልመች ብሎ ከሆነ እነግርሃለሁ፣ በአባቴ መንፈስ ሆኜ ነው የምነግርህ። ወደሚመቸው ስፍራ የሰማይ አምላክ እግዚአብሔር ያወጣሃል። የሰማይ አምላክ እግዚአብሔር ማለዳ የተናገረ ነገር አልለወጠውም፣ አልተወውም፣ አልሻረውም። አንተ ልትልወጥ ትችል ይሆናል። አንተ ደክሞ ይሆና፣ አንተ አቅም አጥተህ ልትሆን ትችላለህ። አቅም ያለው እግዚአብሔር በስተርጅና እንኳን መጥቶ ታሪክን መስራት የሚችል እግዚአብሔር ዛሬም ለአንተ ታማኝ ሆኖ ይገለጣል። እግዚአብሔር ምን አይልም። እግዚአብሔር ምን አይልም። አይለወጥም። እግዚአብሔር አይለወጥም። የታ ካሳ ፕራጄኒያ፣ እግዚአብሔር አይለወጥም። አንተ እግዚአብሔር የማይለወጥ አምላክ ነው። የእግዚአብሔር ስም የተመሰገነ ይሁን። እግዚአብሔር አጀንዳውን አይለወጥም። እግዚአብሔር ቃሉን አይለውጥም። እግዚአብሔር ኪዳኑን አይለውጥም። እግዚአብሔር ለአንተ ያለውን ነገር አይለውጥም። ዛሬም ይሰራል። ጌታ ስም የተመሰገነ ይሁን። ጊዜ አይለውጠውም። በጣም የሚገርመው እግዚአብሔር አልለወጥም ሲል ጊዜ እንኳን አይለውጥም። ሰዎች ጊዜ ይለውጣቸዋል። ትላንት ካንተ ጋር ጓደኛ የነበረ ሰው በኢኮኖሚ እንኳን መለያየት በሚመጣበት ጊዜ ጊዜ ይለውጣል፣ ጓደኛ ይለውጣል፣ ውሎ ይለውጣል። ስልክ ብደውልለት ላያነሳልህ ይችላል። ምክንያቱም አሁን ጓደኛ አይደለም፣ ተለውጦ ታገኘዋለህ። በድህነት ግን ተንበርክከ አቤት ብትለው አለሁ የሚልህ እግዚአብሔር አይለወጥም። እግዚአብሔር ስም የተመሰገነ ይሁን። የማይለወጥ እግዚአብሔር ላይ ነው ያላችሁት ወንድሞቼ እና እህቶች ማይለወጥ እግዚአብሔር ላይ ነው። ለዚህ ነው እግዚአብሔር አፍንጫው ላይ እስትንፋሱ ያለ ሰው ስለምን ትፈራለህ የሚለው። ሰው ዛሬ ቢለወጥ ነገ ላታገኘው ትችላለህ። እግዚአብሔር ግን ለዘላለም በዙፋኑ ላይ አለ። የማይለወጠው እግዚአብሔር፣ ነገም እግዚአብሔር አለ፣ ከነገ ወዲያም እግዚአብሔር አለ፣ የሚቀጥለውም ዓመት እግዚአብሔር አለ። ሁል ጊዜ በዙፋኑ ላይ ያለ እግዚአብሔር ያንተ አባት ነው። እሱም የማይለወጠው እግዚአብሔር ነው። ብላችሁ እግዚአብሔር ክንዴ ነው በል ውስጥ ጠላት ሚስማ ድገም ውስጥ እግዚአብሔር ሀይሌ ነው በል ውስጥ ድገሙና እግዚአብሔር ጋሻዬ ነው በል ውስጥ ክብር ለኢየሱስ ይሁን የማይለወጠው እግዚአብሔር ለህዝቡ ምን እንደሚል ታቃትላችሁ ለአብርሃም እንዲህ አለው አብርሃም ሆይ እኔ ለአንተ ጋሻህ ነኝና ሃሌሉያ ምን ነኝ ጋሻህ ነኝ አለው ክብር ለኢየሱስ ይሁን ራካዳ ጋሴ ፔጂ ጋሻ ከሚሆኑት ከለየው በኋላ ጋሻ ይሆኑኛል ከሚላቸው ከዘመዶቹ ከተለየ በኋላ እግዚአብሔር መጣና እኔ ለአንተ ጋሻ ነኝ፣ ዋጋህም በእኔ ዘንድ ታላቅ ነው አለ። ክብር ለኢየሱስ ይሁን። የማይለወጥ እግዚአብሔር ለአንተም ዛሬ እግዚአብሔር ጋሻህ ነው። ክብር ለኢየሱስ ይሁን። ትላንት ጋሻ ሆነሃለሁ ብሎ ዛሬ ደግሞ ፊቱን የሚያዞር አምላክ አይደለም። በምትመቸውም ጊዜ ይሁን በማትመቸውም ጊዜ እግዚአብሔር ጋሻ ነው። እግዚአብሔር አይለወጥም። አሜን። እግዚአብሔር ምን ይልም አይለወጭም። የጌታ ስም የተመሰገነ ይሁን። እግዚአብሔር አይለወጥም ሲል አጀንዳውን አይለውጥም። አጠገባችሁ ላለው ሰው እግዚአብሔር አጀንዳውን አይለውጥም በሉት። ያሰበውን ሐሳብ አይለውጥም በሉት። ክብር ለኢየሱስ ይሁን። እኛ ብዙውን ጊዜ እግዚአብሔር ላሰበው ሐሳብ ብዙ የማንገኝ ሰዎች እንደሆነ መጽሐፍ ቅዱስም ይነግረናል። እኛም ራሳችን እናውቃለን። እግዚአብሔር መስራት ከሚከለክለው በጣም ትልቁ ነገር ሰይጣን አይከለክለውም፣ እግዚአብሔርን ለመስራት እግዚአብሔር እንዳይሰራ ከሚከለክለው አንደኛው ነገር ምን እንደሆነ ታውቃላችሁ? እኛ ራሳችን ነን የምንከለክለው ብዙ ሰዎች እግዚአብሔርን እንደሚጠብቁ ይናገራሉ እንጂ እግዚአብሔር እነሱን የሚጠብቀው ሊባርካቸው። ይህንን ታውቃላችሁ። እግዚአብሔር ሊባርክ አንተን ይጠብቃል። እግዚአብሔር ሊባርክ ነገር ሊለቅ፣ አንተ ወደ ትክክለኛ መስመር እንድትገባለት ይፈልጋል። ምክንያቱም እግዚአብሔር ሲሰጥ በማይለወጠው ማንነቱ ወደማይለወጠው ክብሩ እንድትመጣ ስለሚፈልግ መንገድ ላይ እንዲያገኝ ይፈልጋል። አሜን ትለኛል። ለዚህም ደግሞ መረጃ ልሰጥ እችላለሁ። በጣም ከምትገርመኝ ሁልጊዜ በሰብካት በጣም ደስ የምትለይ ሩት የምትባል መካንነት ያላሸነፋት ሴት። አንዳንድ ሰው እኮ መካንነቱን ተቀብሎ ይኖራል በቃ። እቺ ሴት ግን መካንነቷን አልተቀበለችም። በየአመቱ ወደ ሴሎ ስትወጣ ትጸልያለች። ጸሎቷ ትክክልም ባይሆን ትጸልያለች። በእግዚአብሔር ፊት ታነባለች። በመጨረሻ ቀን አንድ ቀን መጣ። አሜን ትላላችሁ። ለምን ስት ከእግዚአብሔር ጋራ የምትገናኝበት ኮኔክት የምታደርግበት መስመርን ዘረጋላት። ዛሬ በጌታ በኢየሱስ ስም ከሰራዊት አምላክ ከእግዚአብሔር ጋራ ኮኔክት የምታደርጉበት መስመር የተዘረጋ ይሆን። ነገራችሁ ዘግይቶ ከሆነ ዛሬ ግን ፊታችሁ አዘንተኛ መስሎ ላይታይ የእግዚአብሔር ጉብኝት ይሆንላችሁ እና ያን ቀን መጣላት የማይለወጠው እግዚአብሔር ምንድን ነው የሚፈልገው? ሲል የማይለወጠው እግዚአብሔር በማንነት እንድትቀርብ እንጂ ሌላውን እንቁልልጭ እንድትል ወይንም ደግሞ እኔም ሰጠኝ ብለህ እንድትኮራበት ሳይሆን ለእግዚአብሔር ለዋነ ለራሱ ክብር ያደርግ። እንዲህ አለች፣ እግዚአብሔር ወይ ለእኔ ልጅ ብትሰጠኝ ብትሰጠኝ መልሼ ለአንተ ሰጣለሁ፣ የምወልደው ለአንተ ነው ሲል ሃሌሉያ። ያ ኤሊ እንኳን ቁጭ ብሎ አልገባትም። አንቺ ስካርሽን እስከ መቼ ነው ከአንቺ አስወግጅ ስላት፣ እኔ ልቧ ያዘነባት ሴት ነው እንጂ ሰካራማ አይደለም። እንግዳውስ የእስራኤል አምላክ ጸሎትሽን ይስማ አላት። ክብር ለኢየሱስ ይሁን። እሺ ባርኩት። አጠገባችሁ ያለው የእስራኤል አምላክ ጸሎትን ይስማ በሎት። ክብር ለኢየሱስ ሲሆን የእስራኤል አምላክ ጸሎትሽን ይስማ አላት። ከዛ በኋላ ስትመለስ እየሳቀይ ተመለሰች። እናንተን ለካ እግዚአብሔር ሲጎበኝ የመጀመሪያ የሚቀድሞ ሳቅ ነው። በጌታ በኢየሱስም በዚህ ምሽት ሳቅ የሚሆንላችሁ ሰዎች አላችሁ። ትንቢት አልነገራትም። እንዲህና እንዲያ ትሆኛለሽ አላላትም። የሚቀጥለው ዓመት ወንድ ልጅ ታቅፈሽ ትመለሻለሽ አላላትም። ያላት እግዚአብሔር ጸሎትሽን ይስማ። እግዚአብሔር ጸሎታችሁን ይስማ። የማይለወጣው እግዚአብሔር ታዲያ ጸሎቷን አልሰማ። እየሳቅ የተመለሰች ምን አገኛት እያሉ ሰዎች እየተደነቁ የሚቀጥሉ ሁለት ሶስት አራት ወራት ሆዷ እየገፋ መጣ። አራት ያንኮሳ ፕሬ ዘጠኝ ወር ሞላ፣ ወለደች። እንደዚያ አለች። ብዙ የወለደችው ደከመች አለች። አሌሉያ! ወንድም ካለ እግዚአብሔር ፕላን የሚወልዱ ይደክማሉ። በእግዚአብሔር ፕላን የሚወልዱ ግን እስከ መጨረሻ ይሄዳሉ። አትታበዩ፣ በኩራትም አትናገሩ። እግዚአብሔር ምንድን ነው አለች፣ አዋቂ ነው ስራው ምን ያደርጋል፣ የሚመዝን ነው አለች። በጣም የሚገኝ ቀንዴ ከፍ ከፍ አለ፣ ምላሴም በጠላቶች ላይ ተከፈተ፣ እንደ እግዚአብሔር ቅዱስ የለምና እንደ እግዚአብሔር አዋቂ የለምና እያለች ቅኔ መቀኘት ጀመረች። ልንገራችሁ በመንፈሴ የሚፈሰው አንዳንዶቻችሁ በዚህ ምሽት ቅኔን የምትቀኙበት ነገር በህይወታችሁ እግዚአብሔር ያደርጋል። አስቀየረች፣ እናንተ መካንነቷን አስቀየረች። ዘመናት የምትሰደብበትን አንገቷን የምትደፋበትን መካንነቷን አስቀየረች። ለምን ሰልፍ ውስጥ ገባች። አጠገብ ያለው ሰው ሰልፍ ውስጥ ገባ በሉት። እግዚአብሔር ወደሚፈልግ ሰልፍ ገባ በሉት። በጌታ በኢየሱስም ስም አንዳንዶቻችሁን ልባርክ። እግዚአብሔር አእምሯችሁን ያንቃ። አነቃት ያንቀ ራታ ካሰፔንያ አነቃት። ሲያነቃ ለካ የሚጸለየው እንደዚህ ነው አለች። ለካ የሚጸለየው እንደዚህ ነው። ለእኔ ብትሰጠኝ ለአንተ ሰጠሃለሁ። እግዚአብሔርን የምታሸንፍበት መንገድ አለ። እግዚአብሔርን ለማሸነፍ የማይለወጠውን እግዚአብሔርን ለማሸነፍ ትፈልጋላችሁ? ወደ ክብሩ ጠጋ በሉ። አጠገብ ያለውን ሰው ወደ ክብር ጠጋ በልበሉ። ወደ እግዚአብሔር ክብር ጠጋ ወደሚፈልገው አጀንዳ ጠጋ በልበሉት። ክብር ለኢየሱስ ይሁን። እግዚአብሔር ይጠቀምብናል እንጂ እኛ በእግዚአብሔር አንጠቀምም። ብዙ ሰዎች በእግዚአብሔር ለመጠቀም እንትን ይላሉ፣ ይቀርባሉ። ነገር ግን እግዚአብሔር ለእንደዚህ አይነት ሰዎች አይመችም። እግዚአብሔር ለሚጠቀምባቸው ሰዎች ግን ክብር ይሁንላቸዋል። ሰዎቹም ይጠቀማሉ። አሜን። ነግሪያቸዋለሁ አንድ ጊዜ እግዚአብሔር ለእንትን ለቀጥቃጭ እንኳን አይመችም። ምን እያልኳችሁ ነው? ወደዛ ለምን እንደወሰደኝ አላቅም። ዳዊትና ጎልያድ ተገናኙ አይደል? ወደ ንጉሥ ወሰዱት። ንጉሥ እንደዚህ አለ። ሰይፉን ሰጠው። ሳኦል ልብሱን አለበሰው። ዳዊትን ጋሻ ምናምን ሰጠውና ከዛ ወዲህና ወዲያ ሲል አልፈተነውም፣ አልሰለጠነበትም። የሰለጠነው ድንጋይ ነው፣ የሰለጠነው ወንጭፍ ነው። ምክንያቱም እግዚአብሔር ባሰለጠነው ነገር ያወጣል። አሜን ትለኛለህ። ማንንም ሰው መስለህ አይደለም። እግዚአብሔር ባሰለጠነ መንገድ፣ በራስ መንገድ እግዚአብሔር ያወጣል። አንዳንድ ሰዎች ድምጽ ይቀይራሉ፣ ገና ነቢይ ሲባል ወይ ከሌለ ለመምሰል። ራስን ምሰል፣ እግዚአብሔር ይሰራባሃል እና ልብስ ለብሶ ዞር ዞር ሲል አልተመቸውም። አይ ይሄ ነገር አልፈተንኩትም ማለትና አስረከበ። ለንጉስ ለንጉስ አስረከበ። አረ ሰይፍ ያዝ። ሰይፉን የሚቅርብኝ አየሁ አይደል? ትልቅ ነው ረጅም ነው ሰፊ ነው፣ ደረቱ ሰፊ፣ ጭንቅላቱ ትልቅ፣ እግሩ ትልቅ፣ ምኑ ትልቅ። እንዴት አረ ግድ የለም እኔ ተለማምጃለሁ። ክብር ለኢየሱስ ይሁን። ከዛ በኋላ ወንጭፉን ያዘና ወደ ወንዝ ወርዶ አምስቱ ድቡልቡል ድንጋይ ይዞ መጣና አንዱን አምስቱን ባንድ ደመረ ከተተኛ። አንተ በጦርና በጭሬት መጥብኛለ እኔ በእስራኤል አምላክ በእግዚአብሔር ስመጣ ባለው አለ። ሲሆነ ጭፈው አንድ ቀዳዳ ነበር ተገኘ። በዛ ሾልኮ ሲገዳደር ለነበረው ለእስራኤል አምላክ ሰው እንዲ ሲመታ ወደኋላ ይወድቃል። ጎሊያድ እንዲ ሲመታ ወደፊት ተደፋ። ምክንያቱም ሰግዶ መሞት አለበት። ዛሬ ጠላትህ ሰግዶ በኢየሱስም ይሞታል። እግዚአብሔር ስም የተመሰገነ ይሆን። ከዛ በኋላ ወስዶ እንትን አለው አረደው ሰይፉን ይዞ መጣ፣ ጭንቅላቱና ሰይፉን ይዞ መጣ። ሌላቸው የፈልገው ወስዶ በሳኦል ሰይፍ ቢገድል ኖሮ የሳኦል ሰይፍ የቀጠቀጠ በአጠቃላይ ባለገበያ ይሆን ነበር። በዘመናችን እንኳን አንድ አይሮፕላን ጥሩ ተዋጊ ከሆነና በደም ስም ካወጣ የዓለም ሀገራት በሙሉ ተረባርበው ይገዙታል። ምክንያቱም ተዋጊ ስለሆነ እና ለሳኦል ሰይፍ እንኳን ወገኖች እድል አልተሰጠውም። ምክንያቱም እግዚአብሔር ክብሩን ለማንም አይሰጥም። አባትህ ክብሩን ለማንም አይሰጥም። አባትሽ ክብሩን ለማንም አይሰጥም። በክብሩ ነገር ድርድር የለም። አልለወጥም ሲል አንደኛው እግዚአብሔር በክብሩ ነገር ድርድር የለም እግዚአብሔር በክብሩ ነገር ድርደራ ቀን ክብር ለኢየሱስ ይሁን። ሁሉን ግን ለክብርህ አደርጋለሁ ስትል እግዚአብሔር እጅህን ይዛል። አሜን ትለኛለህ። እግዚአብሔር የደከመውን እጅህን ይዛል፣ የዛለውን እጅህን ይዛል። ጉልበት ይሆንሃል፣ አቅም ይሆንሃል። እግዚአብሔር ያሻግረሃል። እኔ እግዚአብሔር አልለወጥም። እናንተ ያዕቆብ ልጆች ስለዚህ የጠፋችሁ አይደላችሁ። አሁን ለአብቃና ልጸልይ። እግዚአብሔር አይለወጥም። ስለዚህ እናንተ የጠፋችሁ አይደላችሁ። አጀንዳ ስለ እኔ ያለው ነገር ተወ አትበል። እግዚአብሔር በቃ ተናግሮ የነበር ያንን አጀንዳ ትተዋል አትበል። ምክንያቱም እግዚአብሔር ሲናገር ያንተን ሁኔታ አይቶ አይደለም የተናገረው። አቅሙን አይቶ ነው የተናገረው። ጉልበቱን አይቶ ነው የተናገረው። እንደሚሰራ ተማምኖ ነው የተናገረው። አንዳንድ ሰዎች እግዚአብሔር ሲናገራቸው በተናገራቸው ዘመን የስ ሊያደርግ ይችላል ብለው ተማምለው ይናገሩና፣ ከዛ በኋላ እድሜያቸው መቁጠር ሲጀምር አሁንስ እግዚአብሔር ትተዋል ይላሉ። ልንገርህ፣ አጠገብ ያለውን ሰው እግዚአብሔር አልተወም ይላል። ነቃ በለህ ጠብቅ፣ ይልቁስ በለ ክብር ለኢየሱስ ይሁን። ታዲያ ለምን ዘገየህ? እየጠበቀ እየጠበቀ መስመር እስክትገባለት እየጠበቀ መንገድ እስከምትይዝ እየጠበቀህ እግዚአብሔር ስም የተመሰገነ። አሜን። ለምን እግዚአብሔር በክብሩ ነገር ስለማይደረደር እግዚአብሔር አይለወጥም። ግን እየጠበቀህ ይጠብቅሃል። እየጠበቀህ እንዳትጠፋ ይጠብቅሃል። እንዳትወሰድ ይጠብቅሃል። ተስፋ ቆርጠህ እንዳትወድቅ ይጠብቅሃል። በዚህም ውስጥ መኖርህ እግዚአብሔር ስለማይለወጥ ጌታ ስም የተመሰገነ ይሁን። ስለዚህ እግዚአብሔር ምን አይልም አይለወጥም። እናንተ ያዕቆብ ልጅ